ያን የምለው ግን ሄርሜላ በጣም ነው እንዲ፣ አብርሽ ላይ የምትጫወችበት በጣም ነው ልቡን የምትበዩ። እሩታ ተሳዳቢ አንቺ ጨዋ። እሩታ ስትሳደብ ዝም ምለው በአንተ በኩል ስለማቃት ነው። አብርሽ መጥፎ ከማስባል ውጭ ሌላ ኳሊቲ የለውም። ከደበረሽ ኩልቅ ነው ከህይወታቸው ውስጥ። እንዲ ስንት ጊዜ ይነገርሽ እንዴ? እዚህ ጋር ላስረዳ ላሳምን ብለሽ ከምትላላጭ ከምትጋጋጭ፣ ሲምፕል እኮ ነው ውልቅ ከህይወታችሁ። ሲቀጥል እሩታን ስንት ጊዜ ነው ይቅርታ የምትጠይቋት? ብዙ ታጠፋላችሁ፣ ይቅርታ ትጠይቃላችሁ፣ እሷም ደግሞ አርማትም ይቅርታችሁን ትቀበላለች። አሁንም ሌላ ጥፋት እያጠፋችሁ ይቅርታ። ለነገሩ እዚህ ጋር አብሽ ነው እሩታን የሚያስነቃት። እውነቴን ነው የምላችሁ። ሲጀመር እሩታ እኮ ከእናንተ ራቅ ብላ ቡታጅራ የምጣች ጊዜ ከቤተሰቧ ጋር ብቻዋን ቪዲዮ እየሰራች እያለ ቻናሏ ላይ እየለቀቀች እንዴት ደስተኛ እንደነበረች እንዴት ቻናሏ እየተንቀሳቀሰ እንደነበረ። እናንተ ግን ያን ነገር አይታችሁ ከአዲስ አበባ ተከትላችሁ ቡታጅራ መጣችሁ። ሲጀመር አብረሽ ማለት ነው። እንዴ፣ ሩታን የሚወድ የሚያከብር ወደ ሩታ መመለስ ፈልጎ ቢሆን ከአዲስ አበባ ቡታጅራ ላይ ገባው? ለምን ሄርሜላን አንኳተ ይዚያት መጣ? ሩታ የእናንተን ቻናል እንድታዳምቅ ወይንም ደግሞ ሌላ ሀሳብ ስለሌለ ሩታ ሀሳብ እንድትሆናችሁ ነው ወይንስ ምንድን ነው? ያልገባኝ ነገር እንደውም ዛሬ ማጨራሽ ለሄርሜ አግዞ ለምንድነው የምትጣሪያት? ለምን ራስሽን ታሰድቢያለች ያለሽ፣ ሲጀመር ሩታ ምን ተሳደበች? ምንም እኮ አልተሳደበች። የተናገረችው እውነቱን ነው። ጌታችን ውጡልኝ፣ በቃ ውጡልኝ አለች። እውነቷ ነው እንዴ። ነገሮችን ያን ሁሉ ያረካትን ያን ሁሉ የተደራረጋችሁትን ረስታ እኮ እድል እየሰጠች ነበር። ከፈረንጁ ጋር አብራችሁ ስታሳልፉ እዛ ቦታ ላይ ትዝታ ምናምን እያልክ ስታመጣትኝ እየመጣች ልኮ ነበረ፣ ወደ አንተ እየቀረበች ነበር። ሌላ ጥፋት ሌላ የማይሰራ ስራ ጅ ጅምር ባለ ትዳር ሆነ ምንም አይነት ስም ቢሰጥ ከሴት ጋር እኔን ላሳምን ወይንም ደግሞ እኔን ላነጻ ብላችሁ እንደዛ አይነት ቪዲዮ አይሰራም። በቃ ኦዲየንስም ሆነ ሩታም ሆነ የምትፈልገው ሄርሜላ ከአብርሽ ህይወት ትውጣ። ለምን ታዲያ አትወጡም? እናንተ የኦዲየንስን ሀሳብ የምትቀበሉ ከሆነ ኦዲየንስን ከምታሳምኑ ሩታን ከምታሳምኑ ከህይወቱ ውልቅ ሄርሜላም አብረሽም እንደውም ዛሬ ስትጫወት ነበር ስትጫወትበት። እኔ እንደው አብረሽ ለካ ማንም ሰው ሲጎትተው፣ እኔ እንደው ትናንትና ነቃ በቃ፣ እውነቱ እየገባው ነው፣ ዓይኑ ተገለጠ ለትዳሩ ምናምን እያልኩ ነበር። ኖ ኖ ኖ ኖ ኖ፣ አብረሽ ሁለት ልብ፣ ሲነጋ ይቀየራል፣ ሲመሽ ይቀየራል። ምክንያቱም ዛሬ ይቅርታ ልበል ብላን ያመጣቸው አብረሽንም ሩታንም ማለት ነው። እንግዲህ ይቅርታ ስጠይቀው የሚያስደስትህን ነገር ንገር ላድግልህ፣ ቁጭ ብድግ ልበል? ምን ህፃናሽ እንደ ቁጭ ብድግ ምትዩ ምን አይነት አባባል ነው እንዴ ስርዓት ያለው ይቅርታ ስትባባሉ ራሱ ስርዓት ያለው ይቅርታ ተባባሉ ልክ እንደ ትልቅ ሰው ምንድነው የሆነ ቅብጥብጥ ቅብጥብጥ የሚያረግሽ ለማ ለአንድ ሰው ማማለል ሲፈልግ የሚጠቀማቸውን ድርጊቶች እኮ ነው አብረሻ ጠቀብ ስትሆኝ የምታረጊው እቅፍቅፍ ድብስብስ አንገቱ ስር ልጥፍ አረ በጣም ነው የሚያስጠላው ሲጀመር ሩታ ትግስተኛ ናት እኔ ብሆን ሁለት ጥፊ ከግራና ከቀቢይሽ እንደው ብሎክ ነበር ማረግሽ ሩትዬ ነቂ፣ ወደ ራስሽ ተመለሽ። እስከ ዛሬ አዲስ አበባ ላይ አልቅሰሻል፣ አንብተሻል። አሁንም ደግሞ ወደዛ ሙድ ሊከቱሽ ነው የመጡትኝ። ሲጀመር ተከታትለው የመጡትኝ እግር እግር ስር ተከታትለው ቡታ ጅራ የገቡትኝ። እንደ ድሮ ሊያስለቅሱች ነው፣ እንደ ድሮ ሊያቆዝሙች ነው። ገባሽ አደለም? አሁን ቡታጅራ ላይ ምርጥ ህይወት እየኖርሽ ነበረ፣ ደስ ብሎሽ ፈገግ ብሎሽ አይደል? የሆነ የሆነ ነገር ታስሮ ታስሮ ሲለቀቅ እንዴት ነው ፍክት የሚለው? ወይንም እንዴት ነው ደስ የሚለው ፊቱ? እንደዚ አይነት እየሆንሽ አሁን መጥተው ደግሞ ሌላ በህይወቶች ላይ ሲረብሾሽ፣ ዝም አትበይ፣ በቃ ቦልካት። እንዴ ስደውልልሽ ራሱ አትምጭ ማን ስለሆነ ስጀምር እኮ ላስታርቅ ትላለሽ። ግን ልታስታርቅ አይደለም የምትመጣ። ሁሉ ጊዜ ላስታርቅ ትልና የምትቆሙ አብርሻ አጠገብ ደገፍ ብላ። እንዴት ነው ታዲያ ሩታ የምትታረቀው? እንዴ ሩታ እንድትታረቅ ከፈለግሽ አንቺ ታስመስት ያለሽ ለአብርሻ እዛ አይመስለሽ። እኔ ዛሬ በጣም ታዘብኩሽ። መጨረሻ ላይ የተናገርሽው ነገር ሩታ በአንተ በኩል ስላወኳ ነው። ስትሳደብ ዝምምለው ሩታ አልተሳደበችም። ከህይወቴ ውጭልኝ፣ ከህይወታችን ውጭልን ያለች። በቃ ይሄ ደግሞ ግልጽ አማርኛ ነው። ከሰማሽ ከገባሽ ማለት ነው። እንዴ አንቺ ያለመውጣት የምታደርጊያቸው ጥረቶች፣ የአብርሽን ልብ ለመብላት የምታደርጊያቸው የምትሄጅባቸው መንገዶች። ሲቀጥል አብርሽ ደግሞ ራሱን አስንቆ እሷን እሩታንም አስናቃትኝ። የሰው ልጅ ተከብሮ የሚያስከብራችሁ ባላችሁ ነው። ገባችሁ? ትዳራችሁ ባላችሁ ነው። እሱ የሚያስንቃችሁ ከሆነ እናንተ ራሳችሁ ማስከበር አለባችሁ። ሩታ ራሱን አስገብሪ። እንዴ ናትና፣ ወሬ እንደዚህ የተላላጠ የተጨመላለቀ ነገር ደስ አይልም። ትዳርም አይሆንም ቀጣይ ማለት ነው። በመካከላችሁ ሦስተኛ ወገን እንዲያውም አንቺ እኮ የሆነ እንዴት ነው እንደሩ ጎረቤት እየተጠራሽ እየተጎተተሽ ያመጡሻል። ከዛ ማለት የሚፈልጉትን ነገር ይላሉ። ማስታረቅ ብትፈልግ ህይወታችሁ ውልቅ ብላ ተወጣ ነበር። ከዛ አብርሽም በቃ ወደዛም ወደዛም ሳያስብ ቀጥ ብሎ ወደ አንቺ ያስብ ነበር ገባሽ። አሁን ሁለት ልብ ሆነ እዚህ ጋር። ልብ ልቡን ትበላዋለች። እንዴት ነው እሷ በጣም ጥሩ ሰው፣ መልካም ሰው፣ የቤት ልጅ አንቺን እንዴት ሰው እንደ ነገረኛ፣ እንደ ተሳዳቢ፣ እንደማይረጋጋ ሰው፣ እንደ ችኩል እንደዛ አርጋ ነው አብርሽ ፊት ራሱ የምትናገርች ወል። እዚህ ጋር አብርሽ ነበረ ሄርሜላን ሊያስቆማት ሄርሜላ እንደዛ አትበይ ሊላት የሚችለው እንጂ አንቺን አልነበረም እንደዛ ማለት የነበረበት። እና ስለዚህ ራሽን ጠብቂ፣ ወደ ራሱ ተመለሽ፣ እሩታ ከእንደዚህ አይነት ነገሮች ትኩረት አድርገሽ ማለት ነው። እኛና የሚደረጉት ነገሮች ልክ አይደሉም። አብሽም ደግሞ ልክ አይደለም የምታረገው ነገር ምክንያቱም ቅድሚያ ለሚስት ነው እንጂ መስጠት ያለብህ ለዝችኛዋ ሴትዮ አይደለም። የምትወዳ ከሆነ ወይ ደግሞ ከነጭራሹ ከሩታ ሚሎት ወጥተ ከእሷ ጋር መኖር ትችላለህ። ገባ አይደለም? ምክንያቱም መሆን ያለበት እንደዛ ነው። በቃ አለቅ ሩታን ተዋትሳቅበት። እንዴ ስትወልድ ከጎኗ እንድትወልጅን እንድ እንድታቅፍ፣ እንድትንከባከብ ከእሷ ጋር ብዙ ላይፍ ወይም ታይም እንድታሳልፍ በእርግዝናዋም ጊዜ እድል እየተሰጠ ነው። አንተ ግን እድሉን አልተጠቀመም። እንዲያውም ጭራሽ በቃ አንድ ቀን አግኝቻ ወራት አለው፣ ከዛ ካልተስማማች የራሷ ጉዳይ ያልክ ነበረ። ያረገዘች ሚስት ልትወልድ የደረሰች ልጅን የተሸከመችዋን ማለት ነው፣ በቅምጥ ሴት እንደስትላት አለ በእሷ ፊት በጣም ያሳፍራል። እውነት ነው እምልህ ከአንተ ይሄ ነገር አይጠበቅም በጭራሽ። ሩታ ያው ለራስሽ ንቂ ለራስሽ ራስሽ እወቂበት ነው እምለው። ሄርሜላ ደግሞ ከሻሽ ከህይወታቸው ውልቅ የብለች ውጭ እንዴ። በአንድ ህይወት ውስጥ እኮ ሌላ ሰው እየወሰነ ሌላ ሰው እየኖረ ልህ ነው አብሮሽ ይህን ካወቅ ማለት ነው ያንተ እንደ በግ ናሲሉ ትሄዳለህ፣ ትመጣለህ። እኔ ትናንትና ብቻ ነው ወኔ ያየሁብ ከዛ ውጭ በቃ የምታረጋቸው ነገሮች የምትሰማቸው ነገሮች እየሆኑ ያሉት ነገሮች አንዱም ነገር ልክ አይደለም። ብዩት ላይ ሰው አታስገባ። በቃ ሩታን የምትፈልግ ከሆነ ማለት ነው እኛና የማትፈልጋ ከሆነ ልጅቷን አታስለቅሳት። ማለት በቃ ተዋትኝ፣ ስሜቷን አትረብሸው። ልትወልድ ደርሳለ፣ ትውለድበትኝ፣ ልጇን ታሳድግበትኝ። እና እኔ ስለተሰማኝ ነው ዛሬ፣ በተለይ ደግሞ መጨረሻ አካባቢ የተናገሩት ሁለቱም የሆነ ደስ ማይል ነገር ነው። ሴት ነገ በእኔ ቢደርስ በሚል ነገር ነው እኔ እያበሳጩ ነው። አንዳንድ ጊዜ የሚሰሩት ነገር ልክ አይደለም፣ ኖርማል አይደለም። እንደዚህ መሰራት የለበትም። ሲጀመር ማለት ነው እኛና ሩቲ ከዚህ በኋላ ቦልኪያት አብሬሽንም ቦልኪው ማለት ነው። ተንበርክኮ ደጅ ድረስ ይመጣል። ከዛ በኋላ ስርዓቱን ይዞ ከአንቺ ጋር ይቀጥላል። እኔ እንደኔ ያንን ነገር ነው እምለውም የማምነው። የእናንተን ኮሜንት ደግሞ ታች ጠብቃለሁ። ቤተሰቦች ወዳችኋለሁ። ባባይ።